ሰላም ሰላም እንዴት ናችሁ? የኢየሱስ ስም ተባረከ። ኢየሱስ ብቻውን ያደናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን ስሙ ይንን ጉድ ከኋላ ምን ይሰማችኋል? የቤተክርስቲያን እንግዲህ በዙሪያው እንደምትመለከቱት የዘፈን እንዲሁም የተለያዩ ነዋሪዎች እንዲሁም በምናፍቃን የተከበበና ለአገልግሎት እጅግ በጣም አስቸጋሪ ነው ይህንን ማስታወቂያ ስትሰራ ለቤተክርስቲያን ማስፋፊያ በቅድሚያ ገንዘብ የሚያወጣው አሁን ከጀርባ እየዘፈነ ቤተክርስቲያን የበጠበጠው ጓደኛ ምክንያቱም ዘፈኑን ሲያወጣ እርዳኝ ብሎ የተሳለመው አሁን የምታስተዋውቃትን ቤተክርስቲያን ሊሆን ይችላል ጴንጤ የሆናችሁ በሙሉ ኮፒሊንክ ሽር ሪፖስት እያደረጋችሁ ይህን ቪዲዮ ከመቼውም ጊዜ በላይ ብዙ ሰው ጋር እንድታደርሱልኝ ለበረከትም ለበረከት መሰሎችም አድርሱልኝ አንድን ቤተክርስቲያን ለማስፋፋትና ማስታወቂያ ለመስራት ግዴታ የሌላውን ሃይማኖት ማጣጣልም ማንቋሸሽም አለብህ ብዬ አላስብም። መጀመሪያ ማስታወቂያ አሰራርህን ቀይር። ሌላውን ተሳድበክ አይደለም ለመክበር መሞከር ያለብህ። ሲቀጥል ደግሞ እየበጠበጠክ ያለው ዘፈን ከሆነ ዘፋኙም የሚወጣው ከዛው ቤተ ክርስቲያን ውስጥ ነው። ስለዚህ በተሻለ አቅም በሚወጡት ዘፈኖች እኛም እየተረበሽን ስለሆነ ዘፈኑን ማዘጋት ሳይሆን ያለብህ የሚዘፍኑትን ሰዎች ልስሃን በንስሐ አዘጋል። መናፍቅ እያልክ ሌላውን ሃይማኖት እንድትሳደብ ደግሞ ማንም አይፈቅድልም እና ይህን ቪዲዮ በተሻላችሁ አቅም ሼር ያደረጋችሁ አድርሱልኝ ወዳችኋል። በነገራችን ላይ መናፍቅና ሌላውን ለይተው እንኳን ሳታቅ በአደባባይ ዘፈን አንተ ውስጥ እያለ አንተም ደግሞ በዘፈንና በሌላ የተከበበ ትላለ። አንተ አረ እንደ የጋለሞታ መንፈስ ይመስል ሴትና ወንድየው አስር የምትሰራው እንደ ድሮ ቀሚስ እየለበስ የጋለሞታ መንፈስ የሚመስል አይነት ነገር ቢሰራ ይሻላል። ደግሞ ተመልሶ ዘፈን ትላለ። ዘፈንን አንተም ተቃወምክ፣ 24 ሰዓት አንተም ለህዝቡ እያስተዋወቅ ሌላውን እያንቋሸሽ ያንተን ከፍ ለማድረግ የምትሄድበት መንገድ የአለማወቅና እንዲሁ በጅምላ የጥላቻ ጥግ ነው። የሚያሳዩ እዛ ከግቢ ውጭ ምናምን ለሚሰማውን ዘፈን ለምን ታወራለህ? አንተ ውስጥ ያለህን አውጣ። ቲክቶክ ላይ 24 ሰዓት እንደ እባብ መርዝ 24 ሰዓት ዘፈን እየተፋ የምትሉ አንተ አ አንተም ዘፈንን እየተቃወምክ ነው። አይጋጭም? እውነትም ብሏል። አንዴ ይዘፍናሉ፣ አንዴ ቤተክርስቲያን ሰው ነን። ከዛ ደርሶ መጥቶ መናፍቅና ጴንጤን ከዛ አካባቢ ሳይሆን ዘፈንን ቀድመ ካንተ ውስጥ አውጣ። እንደዚህ አይነት መጽሐፍ ቅዱስ በዞረበት ያልዞሩ ሰዎች ዝም ብሎ ሰዎች በተናገሩት መንገድ የሚፈሱ ሰዎች የሚናገሩት ነገር በጣም ክፉ ነው። የኢየሱስ ስም የተባረከ፣ ኢየሱስ ብቻ ሆን ያርነን። ኢየሱስ ይወዳልና ከዚህ ጨለማ ውስጥ ውጣ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ስማአይደን ኢየሱስ ክርስቶስን አልፋና ኦሜጋን የሰቀለው ህዝብ የትኛው ይመስላል? ካህናቶችን እዛ ጋር ይጠቅሳል። ካህናቶችን ይጠቅሳል። ከሌ ብዬ እንዲህ መጥራት አልችልም። ካህናቶችን ይጠቅሳቸዋል። የኢትዮጵያ ገዳማት በፍልስጤም እና በእስራኤል ዙሪያ እንዳሉ ታቃነ ለ በደንብ የሰቀሉት ኢትዮጵያዊ ናቸው። በቃ እኔ ይሄ ምንም ምንም ኢየሱስን የሰቀሉ አበሻ ከዛ ነው ነው ፓርቲ ብሆንም አንድ ነገር ላይ እስማማለሁ። ዛሬም ኢየሱስ ጌታ ነው ሲባል በአደባባይ የሚቃወሙት ከሰቀሉት ጎን የሚቆሙ ሰዎች አሉ፣ ኢትዮጵያ ውስጥ አሉ። ወደ ኢየሱስ ነው እሱ ይወት ነው ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው ይህ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያድርግ። ሰው በመንፈስ ቅዱስ ምሪት ቤተ ክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ሥራ ብቻ ሰብኮ መጽሐፍ የሚለውን አውርጦ ሰዎች ጌታ እንዲቀበሉ በመንፈስ ቅዱስ ኃይል ጥሪ አርጎ ሰው ጌታን ተቀብሎ በየሶስት ወሩ ደህንነት አስተምሮ 3 እና 400 ሰው ያጠምቃል። አንተ ቁጭ ብለህ ሉትራን እንትና እንዲህ ብሎ የእንትና እንትን አገልጋይ እንትና አስራ ምናምን አመት ቡዳ መንፈስ የገባብህ። የእግዚአብሔር መንፈስ ከሆነ የተቀበልከውን ወንጌል መመስከር ነው። ስራ አለቀ። አይመለከትህም። ተጠርተሃል። ምንድን ነው ክርስቲያን ስትሆን ምንድን ነው ጥሪ መስፈርቱ? ሸክም የከበደ እና ሸክምን ስላንከባልል ልጌታ ስለማውራት ነው። ለምስክርነት ተጠርታችሁ፣ የሰው ጉድ ስታወሩ ዘመናችሁ ያሉቁ። ሰዎች እከሌ እንዲያደርጉ ሉትራን ቄስ እንትን ቅፍጥርስ ምንንትር መካነ ኢየሱስ አጥሩ፣ በሩ፣ እንጨቱ አጥ አይመለከትህም። ወንጌል ስበክ፣ አለቀ። የተቀበልከው እውነት ይሄ ነው፣ ኢየሱስ ክርስቶስ ብቻ ያድናል። ይሄንን በመመስከር ሰው የዘላለም ሕይወት ብቻ የሚያገኘው በዚህ ነው። ለማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን 300 ሰው የውሃ ጥምቀት ወስደዋል። ደህንነት ተምሮ ጨርሶ ማለት ነው። ሰው እንደዚህ ይሰራል ብሎ ዘይ አመት ላይ ቡዳ መንፈስ የተመታ ይሁን፣ 130 ሚሊዮን ጴንጤ ዝም ብሎ ይሄን ቪዲዮ ሼር ማለት ነው። ጥሩ ተባረከ። እውነት ነው። ስለ ኢየሱስን መስከረ ስለ ሰው እያወራን ስለሆነ ነገር እያወራን ጊዜ አናጥፋ። ምን ይሰራል? እንትና በዚህ ወጣ በዚህ ገባ ማለት ምን ምን ይሰራል? ኢየሱስ ጌታ እንደሆነ በአደባባይ መመስከር ነው አለቀ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው አይደለም። ከስተትሽ አለማወቅሽን የገለጥሽበት ድፍረት በጣም ይገርማል። ከላይም ብላ እንደጻፈች ተመልከቱ። ጤና ሚኒስቴር ራሳችሁን ጠብቁ ሲል ብላ ከላይ ጽፋለች። ተመልከቱ። ሰው መሳሳቱ አይገርምም፣ ስተቱን ግን ትምህርት ሲያደርጎ እጅግ በጣም ያሳዝናል። ጤና ሚኒስቴር ራሳችሁን ጠብቁ እንጂ ራሳችሁን መርዙ ብለዋል። ምን አይነት ድፍረት ነው! እንዲህ አይነቶቹ ናቸው እንግዲህ ግለሰብ ሲነካ የሚያንቀጠቅጣቸው። እኛ ሌላውን ጸበል ያድንም ስንል እናንተ ከዚህ ዘይት መጠጣት ጀመራችሁ። አረ፣ በጌታ አረፉ፣ አታሰድቡ። ሁሌም ማዳን የሚችለው ሁሌም መጠበቅ የሚችለው የኢየሱስ ስም ብቻ ነው። መጽሐፍ ቅዱሳችሁን አምሩ። ከዛ ውጭ ራሳችሁን እየመረዛችሁ፣ ጤና ሚኒስቴር ራሳችሁን ጠብቁ እንጂ ራሳችሁን መርዙ አላላችሁ። ወደ ቃሉ ተመለሱ። ጌታ ኢየሱስ ይወዳችኋል። ተባረኩ። እዛ ጋር ሰው የሚያመልኩ ሰዎች አሉ ብለን እናወራለን። እዚህም ጴንጤ ቤት ማን ኦፍ ጋድ ፕሮፌት በዛ እንትኑ ሰው የሚያመልኩ ሰዎች አሉ። ጤና ሚኒስቴር በዘይት አረ በኢየሱስ ስም አረ የቀንበር የተሰበረ ይሁን። ታናቅ ድንገት በላያችን የተጫና አለ በኢየሱስ ስም የተነሳ ይሁን። ራሳችሁን ጠብቁ ዘይት አረ ይጋጫል። ኢየሱስ ያድናል። ተመለሱ። ከሀሰተኞች ራሳችሁን ጠብቁ ሰወንንም very dangerous times እየመጡ ነው ካናዳ መምጣታቸው አይቀርም። እኛም ኢትዮጵያ እንደዚህ እንሆናለን ብለን ጠርጥረን አናውቅም። እኔ እዚህ እንደርሳለን ብዬ ጠርጥር ያለው ከአሮጌው መጽሐፍ ልንገራቸው ወይስ እንደወረደ እንላለን ብዬ ከዚህ በታች መውደቂያ ያለ አይመስለኝም። አንወድቅም። ከዚህ በታች የለም። ደርሰንበታል። ዘባዳም ያዘ ድራማ፣ ከዚህ ካሮጌው ይሻላቸዋል ወይስ ትኩስ እንደወረደ? እኔ ሰዎቹ አይገርሙኝም። ሰዎቹ ከገረሙኝ ቆይተዋል። መገረምም አቆሚያለሁ። የሚያስገርመኝ ያፈራ ነው ህዝብ። ትኩስ ካሮጌው ወይስ አዲስ አዲስ አንድ የኮንፈረንስ ቦታ ህዝቡ አዲስ ሲል መስኮት አስከፍቶ ወረወረው ማለት ነው። አሮጌው እዚህ እንደርሳለን ብዬ ሆነስ ጠርጥሬ አላውቅም። እንደማያገኛችሁ ዋስትና ይላችሁ። ዋስትናችን በኮንቪክሽን መቆም ነው። ያልተበረዘ ንጹሕ የእግዚአብሔር ቃል ነው ግሎሪ ኦፍ ክራይስት ሻይን የሚያደርገው። እንግዲህ አስሬን ደጋግመን ስናወራ እንደ ቀልድ እንደተራ ነገር የሚታዩ ሰዎች እራሳችሁን ጠብቁ። ከሀሰተኞች የተበረዘ ነገር እየዋጣችሁ በኋላ መርዝ እንዳይሆን የእግዚአብሔርን ቃል እናንበብ። ቃሉ በምለው መንገድ እንሂድ ይሄ ነው ህይወት። ከዚህ ውጪ እንደዚህ አይነት አታላዮች ይወጣሉ፣ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻ ነው ያረ። ከሐሰተኞች ተጠንቀቁ። ሰው አይደለም ሰዎች። አሁን እግዚአብሔር ኃይል የሚፈልጉት እኮ ሊሸቅሉበት ነው። እሱም ቆልፎ ይዟል። አይቻልም። ለሸቃይ አይሰጥም። እሱ ሻራ ጳጳስ፣ ለክብሩ ለሚያገለግሎ፣ ለጌታ ክብር ለሚያገለግሎ፣ ሃሌሉያ ለሰዎች መዳን ለሚያገለግሉ ሳት ሐዋርያት ላይ የመጣው እኮ በእናት ያ ማያት መጣ። እነ ጴጥሮስ እኮ ነበር ከክብሮ ሰዎች እጅ ጫነብኝ ሁሉ አይሉም ነበር። ጴጥሮስ ኖ ላይ የፈሰሰው ይሄ የእግዚአብሔር ክብር የሰዎችን እምነት ሁሉ ይነካል። ሲወርድ እኮ ራሱ ሰው ላይ የጴጥሮስ ጥላው ብቻ እንዲነካው ይፈልጉ ነበር። እጅህ እኮ አይደለም ኖ ኖ ኖ ጥላህ ራሱ ይሰራል እያሉ፣ እግዚአብሔርም ያን እምነታቸውን ያከበ በሰው በጴጥሮስ ጥላ ሰው ከአልጋ ይነሳ ነበር። እግዚአብሔር እኮ ሲወርድብህ እጅህ ብቻ አይደለም ሻብ ጨርቅህ ራሱ ይሰራል። እስቲ መደም አሜን በሉ ባካች። ሲወርድብህ ነው ካልወረደብህ እንግዲህ መለም ማረጋ ይቻል ምን ይደረግ? አያ ሲወርድብህ እኮ ስትፈልገው ይህን ክብር ዝም ብሎ እኮ ይሄ አገልግሎት እኮ በመጮህም ይመጣል። ፈውስ እኮ በመጮህ አይደለም። ዋ በማለት አይመጣም። ኃይል መግለጥ አሜን ቲ መከራዬን እኮ ጅማት እስኪገታተር ብትጮህም እግዚአብሔር አይሰራ። እነ ጳውሎስ አንተ ጨርቃቸውን ሰዎች እየወሰዱ አጋንንት ያወጡበት ነው። በቀል ሲምፕሊ ነበር ጴጥሮስ በቃ ይሄ ሽባው ተነስ ምናምን እጁን ይዞ ብድግ እንደ ቀላለገ ሰውየው ቃ ቁርጭምጭሚት። ምንድን ነው ሚስጥሩ ሲባል ወንድሜ ወርዷል። አረ ይሄ ክብር ይውረድባችሁ። እስቲ በደም አሜን በሉስ። አየህ ታክቲክ እና ቴክኒክ አይደለም የሚሰራው፣ ጄኒዩን የእግዚአብሔር ክብር ሲመጣ ደግሞ እኮ በዚህ ክብር አልነገዱበትም። አየህ ደስ የሚለው አዎ፣ ዘይት አልሸጡበትም። ገዝታው ሳላስገቡበት ይሰማል። አይ የገባሽ አጠፊ ነው ኮዚ ውስጥ። አይ አጋንንታዊ ነው እኔ አልቀበልም። ቢከፋ ባይከፋ የእግዚአብሔር ጸጋ መነገጃ አይደለም። በነፃ የተቀበልከውን በ ሽባ ሲያስተረት ሲተረትሩ አልተቀበሉ አጋንንት ሲያወጡ አልተቀበሉ ያን ሁሉ ደዌ ሲፈውሱ አንድ ሳንቲም አልሰሩም፣ ቢዝነስ አልሰሩበትም። አልተሰ እግዚአብሔር ጸጋ ቢዝነስ መስሪያ አይደለም። ሰው ነፃ እንዲወጣ የመጀመሪያው ፐርፐዙ በዲያብሎስ ግዛት ውስጥ ያሉትን ነፃ ታወጣ ያንተ እርካታም እንዲሆን ታውቃለህ። ሰው ሲፈታ፣ ሰውየው ነፃ ሲሆን ራሱ ተረካለ። ሁለተኛ እግዚአብሔር በአንተ በመስራቱ በቃ እግዚአብሔር በመስራቱ አይበቃህም? ሌላ ምን ትፈልጋለህ? እግዚአብሔር በአንተ በመስራቱ ራሱ ባንተ አልፎ፣ እግዚአብሔር ሰው በመፈወሱ ነፃ በማውጣቱ በዝማሬ በማጽናናቱ እግዚአብሔር ጸጋ ስለሰጥህ አይበቃህም? አልበቃቸዋል። አየህ፣ ይሄ መልእክት ለአብዛኞቻችን አይዋትም፣ አይዋትም፣ ሽቀላላ ላሉት አይዋትም፣ እየነገዱ ላሉት አይዋትም። እውነተው ግን ይሄ ነው። እየበረራችሁ ብሏቱ ኢየሱስ ግን ብቻውን ያን ደስ ይምል ቆንጆ ማለት ሰው ይደረ ከተብሎ አሁን ቲክቶክ የቲክቶክ ዘመን ነው፣ እንደምታቀጥ እና በጣም ጨለፍ ተደርጎ ቆንጠር ተደርጎ አንዳንዴም ጠመምም ወልቀፍም ተደርጎ የሌለ ተጨምሮበት ያለው ጠፍቶ ምን ተብሎ አገጣጥሞ ሁን ሁሉ ይመጣል። እና ወጣት ማንበብ የሚወደው ግፋ ቢልሱን ነው ግፋ ቢልሱን ነው። እና ስንቶች እጅ አሁን እዚህ መጽሐፍ ቅዱስ በዚህ መልኩ አለ ብዬ ብጠይቅ ምናልባት ግማሽ ይሆን ወይም ሩብ ይሆን ወይም አስር በመቶ ይሆን አላቀም እንግዲህ፣ አንዱ የወጣት የዚህ እድሜ እና ከዘመኑ ጋራ የመጣ ትልቅ ፈተና ወጣቱ እንዳያነብ ትውልዱ እንዳያነብ ታግደዋል። እንዳያነብ በጣም ሲስተማቲክ በሆነ እንደው እንደተለመዱ በነጋሪት ጋዜጣ የሚታተሙ የሚወጡ አዋጆች የመንግስት አሉ አይደለም? በዛ መልኩ ያልታወጀ ግን በጣም ሲስተማቲክ በሆነ መንገድ ይሄ ወጣት ትውልድ አንባቢ እንዳይሆን ፈጣሪ እንዳይሆን። ፈጣሪ ማለት አዲስ ነገር መፍጠር፣ አንብቦ ማጥናት፣ መመራመር ካነበበው ከሰበሰበው መረጃ ሌላ አዲስ ነገር ወልዶ ፈጥሮ ራሱን፣ ዘመኑን፣ አገሩን፣ ትውልዱን ማሻሻል እንዳይችል ማዕቀብ ተደርጎበታል። ይህን ስንቶቻችሁ ታስተውሉ እንደሆነ አላውቅም። እናንተ ለትውልዱ በጣም የተሻሻለ የሰለጠነ ቆንጆ ዘመን መምጣቱን ነው የሚታሰበው ግን ትደርሱበታላችሁ። የሆነ እድሜ ላይ ስትደርሱ ምን ያህል ዘመኑ እንደተበላ ምን ያህል የተበላ ዘመን የከሰረ ዘመን ውስጥ እንደምታልፉ ወይም እንዳለፋችሁ በኋላ ላይ ይገባችኋልና ያለኝ መንፈሳዊ ምክር እና የአባትነት የወንድምነት ምክር አንዱ ምንድነው እነዚህ ጨረቃና ብርሃን የተበኳ ከፍት የተባሉት ማየትና ማንበብ የማይችሉበት እድሜ ከመድረሳቸው በፊት ፈጣሪን አስብ በሚለው ውስጥ ምን አድርግ ማለቱ ነው። መጽሐፉን፣ ህጉን፣ ስርዓቱን፣ ቃሉን ምን አድርግ በሉ? አንብቡ በሏ። አዎ አንብቡ። እውነት ለመናገር ይሄ ግልጽ እኮ ነው፣ ምንም የተደበቀ ነገር አይደለም። አብዛኞቻችን እናነብብ፣ ቃሉን እናነብብ። እውነት ነው። በቃ ክብር ለኢየሱስ። ቸርቹ እንኳን መጽሐፍ ቅዱስን ይዞ መሄድ እኮ እንደ ሼም እያየን ነው። መጽሐፍ ቅዱስን እንዲይዘ መሄድ እንደ ፋራ፣ እንደ ኋላ ቀር ምናምን እየታሰበ ነው። አንብቦ መሄድ እኮ አይደለም፣ ማንበብ ሌላ ነገር ነው አይደል? ይዞ እዛ መሄድ ራሱ እንደ ኋላ ቀር በቃ ኦልድ ሞዴል ምናምን አይሆንም። እናንብብ። ይሄ ተንኮለኛ አጋኔ የሰራው ሴራ፣ ቃሉን ማንበብ ነው ቃሉን ማያዝ ነው። አንደኛነት አራዳነት እሱ ነው እንጂ ወደ ሞት እየሄዱ አራዳ ነኝ ምናምን አይሰራም። ክብር ለኢየሱስ ይሁን። ደስ ብል ቆጆ መልእክት። ኢየሱስ ብቻውን ላይ አለ ምንም ማረጋ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክሪፕሽን፣ ላይክ ማረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ። ኢየሱስ፣ ሊመጣ ተዘጋጅ።